አማባዱ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ከሐጅ ጋር ተያያዥነት ያላቸውን የተለያዩ ጥያቄዎች የተለያዩ ጉዳዮች ሐጅ ላይ ሐጅን በተመለከተ የተለያዩ ጉዳዮች ውስጥ የሚገቡ ጥያቄዎችን እያነሳን እዚህ ደርሰናል። ሸይኻችን ሸይኽ ሰዒድ አህመድ ሙስጠፋ ሀፊዘሁላሁ ተዓላ እነዚህን እዚህ ስክሪን ላይ የምትመለከቷቸውን ጥያቄዎች በጋራ እያየን እናንተም እየተመለከታችሁ ጥያቄዎቹን እየተመለሱ ይገኛል። ዛሬም የምናያቸው በክፍል ሰባት ጥያቄዎች አሉ። የመጀመሪያ የምናደርገው የጠዋፍ ሱናዎች ነው። ያው ጠዋፍ፣ ያው ሐጅ ዑምራ ሲነሳ እንግዲህ ጎልቶ የሚመጣ ነው። ከሐጅ ዑምራ ውጭ እንግዲህ ቤተል ሐራም አካባቢ ያለ ሰው ብዙ ጊዜ ደጋግሞ የሚፈጽመው ነገር ስለሆነ ይህን ጉዳይ ማየታችን ወሳኝ ስለሆነ የጠዋፍ ሱና ነገሮችን እንዲሁም ሐጀረል አስወድ ጋር ተያይዞ ሁሌ የሚነሳ ነው ሀጅር አላስወድ ማለት ይሄ ጥቁሩ ድንጋይ አንድ ማዕዘን ላይ ሐጅ ስነ ስርአትም ምራም ላይ ጠዋፍ ስንፈጽም ጠዋፉን የምንጀምርበት ቦታ ነው እና እዛ ላይ በጣም ብዙ ግፊያዎች፣ ብዙ ራስን አደጋ ላይ መጣሎች አሉ ና እንደው እንዳጠቃለይ ይህን ብና ይሸፋችል ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሉላ በ ስለ ላ ያው የተቀመጡ ስርአቶች ና ህግጋቶች አሉ። እነዚያን ማወቅና በአግባቡ መፈጸም ተገቢ ነው። በዛ መሰረት ያው ዋጅባት የሆኑ ነገሮች ቀደም ሲል ተጠቅሰዋል። ስነነት ጠዋፍ የሚለው ደግሞ ጠዋፍ ላይ በምንገባ ጊዜ ተወዳጅ የሆኑ ስራዎች አሉ። እነዛንም ማወቅና መተግበር አለብን ማለት ነው። አንደኛ ጠዋፍ ስንጀምር ጠዋፈል ኡምራም ሆነ ጠዋፈል ሀጅ ልክ ጠዋፍ ስንጀምር ወንዶች ቀኝ እጃቸውን ማውጣት ይኖርባቸዋል። ጠዋፍ ሊጀምሩ ሲሉ ማለት ነው። በተለይ ጠዋፈል ቁዱም ላይ ማለት ነው። ጠዋፈል ጠዋፈል ቁዱም እና ጠዋፈል ኡምራ ላይ ስንገባ ልብሳችንን ይህንን ፎጣችንን አካሉ ለሁለት እንደዚህ ታደረገውና ይሄ መሀል ለመሀሉን በዚህ ስር ታስገባዋለህ። በቀኝ በኩል እንደዚህ ይሆን፣ ይህ ክፍት ይሆንና ጫፍና ጫፉ የፎጣው ተገናኝቶ እግራ ትከሻ ላይ ይወድቃል ማለት ነው። ቀንጂን ማውጣት የታወቀ ነው። ቀንጂን አውጥተህ ልበስ ነው። ስለዚህ በዚህ መልክ ጠዋፍ ውስጥ የሚያልቅ ድረስ የመጀመሪያው ጠዋፍ ከሆነ ማለት ነው። ኡምራም ሲሆን የሐጅም የመጀመሪያው ጠዋፍ ከሆነ መጀመሪያ ወንዶች ቀኝ እጃቸውን ማውጣት ይኖርባቸዋል ማለት ነው። ሲጀምሩ ያው እስከሚጨርሱ ድረስ ይቀጥላል ማለት ነው ሰባቱ ጠዋፍ ላይ። ስለዚህ ሴቶች ያው ምንም የለባቸውም፣ ሸፎጣም ስለማይለብሱ ያው ኖርማል ልብሳቸውን ለብሰው ነው የሚያደርጉት እነሱ። በሴቶች በኩል እንደሱና አይቆጠርም ማለት ነው። እና ይሄ መጀመሪያው ቀኝ እጅን አውጥቶ የመጀመሪያውን ጠዋፍ ማድረግ ማለት ነው። ከዛ በኋላ ደግሞ ረመል የሚባል ከዛው ጋር የተያዘ ነገር አለ። ወንዶች አሁንም ልክ አጀረላስ ወር ጥቁሩ ድንጋ ፊት ለፊት ነው የሚጀመረው ጠዋፉ። ከዛ ጀምረው ሶስት ዙር እስከሚዞሩ ድረስ ያለማቋረጥ እንደ ሶምሶማ ነው የሚሄዱት ማለት ነው። ማረትረት ይባላል እና ዱብ ዱብ እያለ በጣም እንትን ሳይል እርምጃውን ሳያረስረዝም እዛው ጥብ ጥብ ጥብ እያለ ይሄዳል ማለት ነው። ልክ ንቃት እንደሚያሳይ ሰው ማለት ነው። ያው ታሪክ አለው። መጀመሪያ ነብዩ ኦምራ መጥተው መዲና ከርመው ኦምራ አስፈቅደው በሚመጡበት ጊዜ እዛ ወባ በሽታ ነበረ። ብዙዎቹ ታመው ነበር የቆዩት ማን ነው እና ደክመው ሲያዋቸው መኮች እነዚህማ በቃ ደካማ ናቸው፣ ብዙ ብንጨፈጭፋቸው በቀላሉ እንችላለን የሚል ሀሳብ ተሰማቸው። ያኔ ይሄ መረጃ ሲደርሳቸው ነብዩ ጉልበት ያላቸው መሆኑን፣ ብቃት ያላቸው መሆኑን ለማሳየት መጀመሪያ ጠዋፉን ስትጀምሩ ጥብ ጥብ እያላችሁ ነው እንደ ጥጋበኛ ጎረምሳ መሄድ ለፍስፍስ ናችሁ እንዳትታዩ ብለው ነገሯቸው። በዛ መልክ ዱብ ዱብ እያሉ ሲሆን የማይጠገቡ ጎረምሶች ናቸው አሉና ፈሩ ማለት ነው ያው እቅዳቸውን አበላሽባቸው ማለት ነው። እና ሶስት ጊዜ ተዘሩ በኋላ ያው እንግዲህ ይኸው ነው ልማዳቸው ብለው እነሱም ትኩረት ስለላድርጉ ተዛ በኋላ ኖርማል ይሄዳሉ ማለት ነው። እና በዚህ መልክ መሄዱ ያው ታሪኩን ለማስታወስ ይሄ ያው ቋሚ በዛው እንዲሆን ተደረገ ማለት ነው። ምን ያህል ተጽዕኖ እንደነበረ ያሳያል ማለት ነው። ፈቅደው እንኳን ሀገር ውስጥ እንዲገቡ ፈቅደው እንደገና ሐጅን ተጀመሩ በኋላ ወይም ዑምራውን ተጀመሩ በኋላ ሊያጠቋቸው አስበው ነበረ። በዚህ ዘዴ ግን አከሸፉባቸው ማለት ነው። ስለዚህ ወንዶች ናቸው እንደሚያደርጉት ሴቶች ያው ጊዜው ኖርማል ነው የሚሄዱት። እንትንም ላይ ሳይም ላይ አለ ሳይም ላይ የሆነ ምልክቶች ሱፋና መርዋ ላይ ሲመላለስ አረንጓዴ መብራት አለ። ተመብራት እስተመብራት ድረስ ያለው ወንዶች እንደዛው ጥብጥብ እያሉ ይሄዳሉ፣ ሴቶች ግን ኖርማል ነው የሚሄዱት ማለት ነው። እና ይህ ግፍፊት ከሌለ ነው ሰው ዛህማ። አዎ ግፊት ከሌለ ነው የሚመች፣ ከሆነ ግፊት ካለ እንኳን ትብትብ ማለት ቀርቶ ኖርማል እንኳ መሄድ ይቸገራል ሰው። ያ ቢቀር የሚጎዳው ነገር፣ ምክንያቱም ሙስተሀብ ተወዳጅ ነገር ነው እንጂ ግዴታ አይደለም ማለት ነው። ሌላው ያው ለሀጀኞች ሚና ማደር አልመቢቱ ቢቢና ሱና ነው ጥብቅ ሱና ነው ማለት ነው። እና ስራ በሚሰራባቸው ቀናቶች፣ ሌሊቶች ሌሊቱን በተለይ እዛው ማደር አለበት ማለት ነው። የመጀመሪያም ገና ስምንተኛው ቀን ሲሄድ ማደርም ሱና ነው። ተዛም ተመልሶ ስራዎች ዋጅብ ናቸው ጀመራት ምናምን የሚባሉት ግን ማደሩ ሱና ነው፣ ጥብቅ ሱና ነው ከመሆኑም ጋር ያላደረ ሰው ደግሞ ፊዲያ አይጠየቅበታል ማለት ነው እዚህ ሀጀር አልአስወድ በተጨማሪ ሌላ ሩክኖችን የሚጋፉበት ሁኔታ አለ። እዛው ጠዋፉ ላይ ራሱ ሀጀር አልአስወድ እንዳለ ሁሉ ሌሎች ማእዘኑ በየ የካዕባው ክልል ሁሉ አራት ረድፍ አራት ረድፎች አሉት ያው የታወቀ ነው። ሀጀር አልአስወድ ያለው ያው እንግዲህ በመጀመሪያ ቦታ ላይ ነው። ጠዋፍ የምንጀምርበት ቦታ ላይ ነው። እዛ ላይ ክፍት ከሆነ ችግር ከሌለ ራሱም ሳይጎዳ ሌላም ሰው ሳያስቸግር በአጋጣሚ ታገኘ በእጁም ሊነካ ይችላል፣ ሊስምም ይችላል ማለት ነው። ከግፊ ካለ ግን ሰውን ጨፈላልቆ ሄዶ ያን ሳለማለሁ ማለት የለበትም። በሩቀት በእጁ እንደዚህ ይጠቅሳል ማለት ነው፣ በቂ ነው። ሌሎቹ ሩክኖች ግን ሌሎቹ የቤት ሩክኖች አራት ሩክን ነው ያ አንደኛው፣ ያው ለቻለ ሰው ይዘይራል፣ ያልቻለ ደግሞ ጥቅሻ ያደርጋል ነው እዛ ሌላ ሩክነል የማኒ ወደ ሱ ከመድረሳችን በፊት ያለው ደግሞ እንደዚሁ በጥቅሻ ነው የሚደረገው፣ ዛማ በሚኖርበት። ዛማ ከሌለ በእጁ መንካት ይቻላል። በእጁ መንካት ይችላል ግፊ ከሌለ አበስ ምናምን የለም። በእጁ መንካት ነው የሚቻለው ማለት ነው። ሌሎቹ ሁለቶቹ ግን ያው ሸማልና እንትን የሚባሉት አይነኩምም አይጠቀስምም ማለት ነው። ይህን ለይተን ማወቅ አለብን። በነገራችን ላይ እንደ ማስታሰቢያ እነዚህ ሁሉ ስርዓቶች በመጽሐፍ ተዘጋጅቶላቸዋል። መጽሐፎች ተተርጉመዋል። በአማርኛም አሉ መጽሐፎች፣ በሀገራችን ቋንቋዎች አሉ። ስለዚህ በእንግሊዘኛም አለ ከተፈለገ። እዛም ራሱ በአረበኛ ከሆነማ በሽበሽ ነው በቃ ስለዚህ እነዛ መጽሐፎች መጠቀም ደግሞ ማንበብ የሚችሉ ሰዎች አስፈላጊ ነው። ምክንያቱም ይሄ ሁሉ ነገር እዛ ሲሄድ ዲብልልቁ ነው የሚወጣበት ሰውየው እዚህ እንዲያው ቢያጠናው እንኳን ተጥቢቅ ላይ ይቸገራል ማለት ነው። በተለይ ጥሩ ጓደኛ ከለልህ፣ ስለዚህ መጽሐፉን መያዝ አለብ። ቁጭ ባልክበት ቦታ ሁሉ ታጠነዋለህ እንዲያትረሳው ታደርገዋለህ ማለት ነው። እዚም እንግዲህ አኗር አካባቢ ይሸጣሉ። በተለይ በአሁኑ ሰዓትሁ ደግሞ በኪስ ለመያዝ የሚመቹ ትንንሹ ነው ነው የተዘጋጁት እነዛን መጽሐፎች ብትይዙ አጠቃላይ ነጥቦችን በባርት እያደረጉ አርካን የሚባሉት እነዚህ ናቸው፣ ሸርጥ የሚባሉት እነዚህ ናቸው፣ ዋጅባት የሚባሉት እነዚህ ናቸው፣ ሱና የሚባሉት እነዚህ ናቸው። እንደገና ማህዙራት ክልክል የሚባሉት እነዚህ ናቸው፣ ይህን ክልክል ከሰራ ደግሞ መቀጫቸው ይሄ ነው የሚለውን በደንብ ስለሚያስቀምጡ አሁን ዝም ብሎ ቢሰማም ይረሰዋል፣ እንዲ ሰው ይንታታበታል ማለት ነው። ስለዚህ እነዚህን መጽሐፎች ያው መክተባዎቹ ተመጽሐፍ ቤቶች እየገዛችሁ ብትይዙ በጣም ይረዷቸዋል፣ ይጠቅሟቸዋል። ከዛም ጋር ደግሞ ልምድ ያለው ሰው ጋራ ልም ያላቸው ሰዎች ጋራ ብትጣመሩ የበለጠ የተሳካ ይሆናል ማለት ነው። ሌላው ጠዋፍ ላይ ብዙ ጊዜ ከቁጥር ጋር አንዳንዴ ሰባት መሆን አለበት መምላት አለበትና የቁጥር መሳሳት ይኖራል። ያን ጊዜ ያው ምን መሆን እንዳለበት ባለፈው አንስተናል። የቂኑ ላይ እርግጠኛ የሆነው ላይ መሙላት አለበት ይባላል። ግን አንዳንዴ ሰባት አድርጎ ራሱ ለእህትያጥ ብሎ አንዳንዴ ዝም ብሎ የሚጨምራለን እንደው ከጎደለም ብሎ፣ በምናልባት አይደረግም። መጀመሪያ መጠንቀቅ አለበት ቁጥሩ መሙላቱ ለማረጋገጥ። ከሞላ መሙላቱ ከተረጋገጠ ተጨማሪ ከሆነ ቢድዓ ሆነ ማለት ነው። ምክንያቱም ኢባዳ ላይ መጨመርም መቀነስም አይቻልም። እና መጀመሪያውኑ ጥንቃቄ ማድረግ ያለብህ እንጂ መጠባበቅ ያደርጋለሁ ማለት አግባብ አይደለም። ምክንያቱም የሸክ በበር እየከፈትክ ነው ራስ ማለት ነው። መጀመሪያውኑ ሰባት ጊዜ ነው የሚደረገው፣ እያንዳንዷ ው ሂሳብ ይዘህ በጣትህ እንዲያክ መሙላትህን ካረጋገት መጠባበቂያ የሚባል ነገር አያስፈልግ ማለት ነው። እርግጥ አልሞላሁም ታልክ፣ ግን በሆነ ምክንያት ወይም ግፊው ምናምን ትርምስ ይመጣና ይደነጋገራል። አልሞላሁም እስካልክ ድረስ ግን፣ እርግጠኛ እስከምትሆን ድረስ ትጨምራለህ ማለት ነው። እንዶ ከዱዓ ጋር የተለየ ነገር አለው እያንዳንዱ ሸውጥ ላይ የሚደረግ ዱዓ ካለ ወይም ደግሞ በሩክኖች መካከል የተመደበለት ዱዓ ካለ ተመደበ ዱዓ ረበና አትና ፊ ዱንያ ሐሰነተ ወፊ ልአክረት ሐሰነተ የሚለው ተሩክና ልየማኒ አንስቶ ሀጀረ ባለው ቦታ ላይ ይህን ማለት ተሰምቷል፣ ከነቢዩ አለ ሰላቱ ወሰላም ተሩክና ልየማኒ ዝተሀጀረ ልአስወርድ ድረስ ባለው ረበና አቲና ፊድን የሰና ፊል አኽረት የሀሰነተን ወቂና ዛ በናር የሚለውን ማለት ይመረጣል ማለት ነው። ከዛ ሌላ ያለው አንተ የፈለቀውን ሀጃን ድ ማድረግ ትችላለህ፣ ዚክር ማድረግ ትችላለህ እንጂ በዚህ በአንደኛ ዙር ይሄንን፣ በሁለተኛ ዙር ይሄንን፣ በሶስተኛ ዙር ይሄንን እያሉ የጻፉ መጽሐፎች አሉ። ያ የራሳቸው አስተያየት ነው። በዛ መልክ ነብዩ መድበዋል ማለት አይደለም። እንግዲህ ያላወቀ ሰው ይህም ቢሆን ከእኔ የተሻለ ነው፣ እና ላደርግ ካለ ሊያደርግ ይችላል። ግን ያ ልክ ሸሪያው እንደበደበው አድርጎ መወሰድ የለበትም ማለት ነው። ማንኛውንም ዚክር ማድረግ ትችላለህ። በሩክኑል የማኒ ስትደርስ ሐጀሩል አስወድ ድረስ ረብና የሚለውን ትደጋግማለህ በየዙሩ ማለት ነው። ምናልባት አሁን ከዚሁ ከጠዋፍ ጋር በተያያዘ ይሄ ሙልተዘም አለ ዱዓ አብጋ በተያያዘ የተለየ ቦታ የሚሰጠው ህብ በሀጅር ላስ ወድ እና በከዕባ በር መካከል ማለት ነው። ያንን ፈልገው አንዳንድ ሰዎች ጠዋፉን ትተው መሀል ላይ ማለት ነው ጎራ ብለው እዛ ጋር እንደገና ጠዋፍ መቀጠል ሁኔታ አለ እና ሁለቱን እንዴት ነው ማስኬድ የሚቻል ያለማወቅ ነው። ይህ ስህተት ነው። ጠዋፉ እንደ ሶላት እኮ ነው። ጠዋፍ አጠዋፉ ከሶላት ኢላ አነኩም ተተከለሙን ያሉት እና አንድ ሶላቱ ተገባ በኋላ በማካከል ሌላ ስራ ትሰራለህ? ጠዋፉ ሶላቱን ሳታጠናቀቅ ጠዋፍ ሶላት ነው ብለዋል ረሱል ዐለይሂ ሰላቱ ወሰላም። ስለዚህ ታቅም በላይ የሆነ ችግር ያጋጠመው ያታመመ ሰው ወይ ምናምን፣ አንዳንድ ጊዜ ድንግፊት ያለባቸው ሱከር ያለባቸው ግፊው ሲያገላታቸው ተዝለፍልፈው የሚወድቅበት ሁኔታ አለ። ያ ከሆነ ዑዝር ነው፣ ምንም ችግር የለም ማለት ነው። እረፍት አድርጎ እንደገና ይቀጥላል እንጂ በመሀከል ሙልተዘም ቁሞ እንደገና ጠዋፍን ሆና ቀጥላለሁ ማለት ስተት ነው። ምክንያቱም ጠዋፍ ተከታታይ ነገር ነው፣ ሰንሰለት ነው፣ መቀጠል አለብህ። ያው ግፊው ታገዴህ አቅም በላይ ነው፣ ምንም ትቆም አለ ማለት ነው። በሚከፈትልህ ጊዜ ግን ያው መቀጠል አለብህ እንጂ በመሀከል እንግዲህ፣ ሰዎች የጨረሱት ሰዎች እዛ ዱዋ ሲያደረጉ ሲያሁ ያማያውቁ ሰዎች ናቸው። በመሀል እያቋረጡ ይመስለው እና እሱም ዱ ያቋርጣል ማለት ነው መቆም የለም። ጠዋፉን ሳትጨርስ እዚያ ሙልተዘብ የሚባለው ቦታ ላይ መቆም ክልክል ነው ማለት ነው። በምት ማድረግ ያለብህ ጠዋፉን ታጠናቅቅና ተሀጀረ ላሶች ጀርባ ህደ ቦታ ካገኘ ረካአተኝ ትስግድ ያለህ ተረካአተኝ በኋላ ነው እንደገና ገብተህ ሙልተዘብ መግባት መቆም ያለብህ ዱዓ ማድረግ ያለብህ። ስለ ጢባዕ ያው ሱና መሆኑን አንስተናል። ሄጁን ቀኝ እጁን የሚያወጣበት ሁኔታ ማለት ነውና ይሄ የሚሆነው ያው የመጀመሪያው ጠዋፍ ላይ መጀመሪያው ጠዋፍ ላይ፣ ሌላው ጠዋፍ ላይ አይደረግም። ቀንጅ ማውጣት የሚባል ነገር የለም። ጠዋፎች ብዙ ናቸው። ጠዋፈል ኢፋዳ አለ፣ ጠዋፈል ወዳዕ አለ፣ ጠዋፈል ቁዱም አለ። ቁዱም ላይ አለ ግን ጠዋፈል ቁዱም ብቻ ነው እና የኡምራ መጀመሪያ ጠዋፈህ ከሆነ ብቻ ነው ቀንጅ ይሄን የምታወጣው። እሱም ጠዋፍን እስተምጨርስ ጠዋፍን ስጨርስ ረካቴን ትሰግዳለህ። ሁለት ረካ ሰግዳለህ አይደለም። እዛ ስግዴቱ ላይ ራሱ ማስገባት አለብህ። በስግደቱ ላይ ስትደርስ በቃ ጠዋፉን ጨርሰሃል፣ አበቃ። ቀንጅ ማውጣት ይቆማል እዛ ላይ። ሶላቱን ሁለቱንም ጥቃሻን አልበሰ ነው መስገድ ያለብህ ማለት ነው። አንዳንዶቹ ያው የመዝሀብም ችግር አለ። አንዳንድ መዝሀቦች ዝም ብሎ ሀጅ እስከምጨርስ ድረስ እንዳታስገብሉ ብሎ አረፋ ድረስ። አንዳንዶቹ እንግዲህ የቅንጦ ሰዎች ሀብታሞች ምናምን ሰውነታቸው ፀሐዩ ምና ሲያቃጥለው ጉበት ይመስላል ይቃጥላል በሙሉ እንዳታስገባ ተብሎ አለ። አንተ መዛብህ እንደዚህ ነው ተብሎ ተልኳል። ወኝ ላኩትን አይረሳም አስገባ ቢሉት ነፊያ ማሙላ አዘብ ይልል። ፓኪስታኖቹ አንጋላዎቹ፣ የምስራቅ ሰዎች በሙሉ ሀነፍያ ናቸው። ሀነፍያው ወደ መሆል ጊዜ ይሄን እንግዲህ አዲሱም ጊዜው አልደረሳቸው መሰለኝ ያው ሚና አዳቢት ጠዋፍ ብለው በቀጥታ አጅ ጀምረህ እስከምጨርስ ነው አረፋ ሁሉ ሚና ሁሉ ቀንጅ ነው አውጥቶ ነው የሚሄደው ያስተት ነው። እና ዛው ረካተይ ጠዋፍ ላይ ያልቃል። ቀኝ እጅ ማውጣት ማለት ነው። ይሄ ማወቅ አለባቸው፣ በዛ ባያስፈልግም እዛ ላይ ምክንያቱም፣ የነቢዩ ማመሪያ ያስቀምጠዋል። መሳብ እኮ የሰው አስተያየት ነቢዩ ማመሪያ ባልሰጡበት ቦታ ነው የሚሰራው ማለት ነው። ነቢዩ ህዙ አኒ መና ሲከኩም ብለዋል፣ የሀጅ ስርዓታቸውን ከኔ ያዙ ብለዋል። እሳቸው ጠዋፈል ቁዱም ስተሚጨርሱ ብቻ ነው ቀንጃቸውን ያወጡትም ያዘዙትም። ከዛውጭ ቀንጃ አውጣ የሚል የለም ማለት ነው። ሌላው ጠዋፍ ላይ የሚደረግ ሶምሶማ ረመሉን ነው ወንድም ሴትም ይጨምራል የሚል ነገር አይተናል ያው ወንድም ብቻ እንደሚወንድ ብቻ ነው ጠዋፍ ላይም ያለው ሳዒ ላይም ያለው ሶምሶማ ሩጫ በቀለ ወንዶች ብቻ ነው ነው ሴቶች ካደረጉ ስህተት እንደፈጸሙ ይቆጠራል እዚህ ጋም ሸፋጭ ጥንቃቄ ማድረግ አለበት። አንዳንድ ሰው ልብሱን በደንብ ካላሰራ ይሄ መሮጥ በጣም የሚሮጡ ሰዎች አሉና፣ በኃይል የሚሮጡ ሰውን እየገፈታተሩ ችግር የሚያደርሱም አሉ። ራሱ እንደዚያ መሆን የለበትም። በተወሰነ ደረጃ ነው ፈጠን ፈጠን ብሎ መራመድ ማለት እንጂ ልክ እግሩን አንስቶ መሮጥ ማለት አይደለም። ዘክሙላ ሌላው በሶፋና መርዋ መካከል የሚደረግ ሂደት አለ ሰዕይ የምንለው አብዛኛውን ነገር አይተናል። ቁጥሩንም ያው ሰዎች 14 እንዳያደርጉ ብዙ ሰዎች ሰባት ዙር ስለተባለ ዙር የሚለው ቃል ይህን ስህተት ይወልዳል። በጠዋፉ ይዘውት ነው ጠዋፉ ላይ ሰባት ዙር ስለወንክ እዚም ሰባት ዙር ማለት ያው፣ ተሶፋ ተነስተህ ሶፋ መልሰ ስትመጣ ነው አንድ ዙር የሚመስላቸው አሉ። ያ አይደለም። ይህ አግዳሚያ ነው። አግዳሚያ ስለሆነ መዳረሻና መመለሻ አለው። እንዳልሻው ይሄ ሶፋ ነው የተነሳው። ከዚህ ተነስተህ እዚህ ስትደርስ አንድ ነው የሚባለው። ከዚህ ተመልሰህ ስትደርስ ሁለት ነው የሚባለው። ግን ከዚህ እስከዚህ እንደግዳ ተጠምጠ እስክመጣ አንድ ታልከው አስራ አራት ይመጣል ማለት ነው። አስራ አራት ከሆነ አንተም ትደክማለህ፣ ሰውንም ታስቸግራለህ። በተለይ በዛማ ጊዜ ተሱና ሙጭ ይሆናል። ብዙ ሰርተህ ግን ሱናውን በመተውህ አጅር ይቆንሳል እንጂ አይጨምርም ማለት ነው። ስለዚህ ሰባት ማለት ጠዋፍ ላይ ብቻ ነው። ከአባ ሰባት ዙሪያ መዞርክን አረጋግጥ። ሶፋና መርዋ ግን አግዳሚ አሻጋሪ ስለሆነ ከዚ ተነስተ ዚ ስትደርስ አንድ ነው፣ ተመልሰ ደግሞ ዚ ስመጣ ሁለት ነው። በዚህ መልክ ነው ሰባት የምትጨርሰው ማለት ነው። ስለዚህ ከሶፋ ወደ መርዋ የምትሄደው አራት ጊዜ ይሆናል ማለት ነው። ተመርዋ ወደ ሰዋ የምትመልሰው ሶስት ጊዜ ይሆናል፣ ያ ነው የሚሆነው ማለት ነው። አንዳንዶቹ ባለማወቅ ይህንን እንዲያውም ይከራከሩም አሉ። እንጂ ሰባት ዙር እኮ ነው የተባለው ይልሃል። እንደዚህ አይደለም ስትላቸው፣ አይገባቸውም የራሳቸውን ግምት ነው የሚወስዱት ማለት ነው። እና ይሄማ ያደግኩበት ስቀራው አይኖርኩት ይላል። ፊቄ ሰዎች ቁጥሯን ብቻ ሰባቱ ቦታውን በእርግጥ ማለፊያ ነው እንጂ የሆነ ገደብ የለውም። መዞር ይችላል፣ መዞር ይችላል። ምናልባት እዚሁ ሳዕዩር ጋር በተያያዘ የሚላቸው ዚክሮች ወይ ዱዐዎች ካሉ ሶፋ ላይ ኮረብታው ላይ ሲቆም ወይ ኮረብታው ላይ ሲወጣ ሶፋ መጀመሪያ የሚጀመረው ሶፋ ላይ ነው። እነ ሶፋ ወልመርወጠ ምን ሻኢር ላ ፈመን ሀጀ ልበይታዊ ተመራ ሀጅና ለይ ተጠዋ ኸይረን ፈእና ላ ሻኪሩን አሊም የሚለውን አያት ቀርተዋል ረሱል። ያን መቅራት የተወደደ ነው ማለት ነው። ያላወቀ ቢተው ጎዳም ነገር የለውም ማለት ነው። አወቀ ግን ሱናው የተሟላ እንዲሆን ወደዛው ሶፋ ላይ ሲቆም እነ ሶፋ አልመርዋ ይላል። እንደገና በሁለቱም ቦታ ሲመላለስ ሶፋም ላይ በመጣ ቁጥር ቆሞ የተወሰነ ጊዜ ዱዓ ማድረግ አለበት። መርዋም ላይ እንደዛው መታጠፊያው ላይ ሲደርስ ዱዓ ማድረግ አለበት፣ የተወሰነ ጊዜ ወደ ካዕባ እየዞረ ማለት ነው። ያን ካደረገ ነው ምናልባት ግፊው በጣም የሚያስጨናንቅ ከሆነ ግን ሰውንም ዶሮ ላለማድረግ ዝም ብሎ ቢዞርም ችግር የለውም። ኮረብታ መሆኗ አይጠበቅበት አሁን ደውሮዎች ስላሉ ደረጃዎች፣ የትኛውም ደረጃ ቢሆን ችግር የለው። መታጠፊያው ላይ ከደረሰ መሀል ላይ ደክም ብሎ እንዳይመለስ ብቻ መሙላት አለበት መሙላት አለበት። ዳርና ዳር መድረስ አለበት። ይቶ ምልክት አርገውበት የሆነ ኮረብታ። ዝግጅቱ ጥሩ ነው በጣም ጀዛኩም ላሁ ኸይረን ውድ ተመልካቾቻችን በዚህኛው ክፍል አብዛኛው ስለ ጠዋፍና ከሳዒ ጋር የተያያዙ የተለያዩ ጥያቄዎችን በተለይ ሱና የሆኑ ተግባራቶች በምን መልኩ መፈጸም አለባቸው፣ ሰዎች በልምድ የሚያደርጉትን ነገር በእውቀት በማስረጃ የተደገፈ ማድረግ እንዳለባቸው የሚያሳይ ነገር አይተናል። በሚቀጥለው መሰል ከሀጅ ጋር ተያዥነት ያላቸውን የተለያዩ ጥያቄዎችን በማንሳት ስለ ሀጅ ያላችሁን ያለንን ግንዛቤ